በጣም እኔ በኩሌ ውስጤን ያስደሰተ ነው። የኢትዮጵያ ሀብት ነው። ከለውጡ ማግስት ጀምሮ በጣም ስማችን ከፍ ከፍ ያደርጉ ነው አይደለም አገር ውስጥ እኔ በሀጅ ጉዞ ሂጄ የኢትዮጵያ ሕዝብ ሁጃጅ ከ15000 በላይ የሚሆነው የሚንገላተተውና በሚና በአረፋ ብዙ ክራውድድ አለና በሳውዲ ሲም አይደለም በኢትዮጵያ ሲም ተገልግለን ይሄ ሁሉ ሕዝብ ምንም ሳይቸግረው በፈለገበት ቦታ ተቀምጦ ቤተሰቡንና ያለበትን አደጋም እንኳን ቢደርስ በዛው ስልክ ደውሎ ሳዑዲ ውስጥ ተቀምጦ ነው፣ በኢትዮጵያ ሲም ነው። ይሄ በጣም አኮራል። ቴሌ በጣም ምስጋና ይገባቸዋል። የኛ አገር ህዝብ ለምን እንደተፈጠረኛ። ሌላው ሌላ አገር ትንሽ ሰርቶ በዛው የካበ እንትን ያገኛል የእኛ ሰው ግን ያገኘውንም እንኳን አያመሰግንም። ሙጡጥ አድርጎ ሙልጭ አድርጎ። ይህ አይሆንም። ለሰራ ሰው ይህ ምስጋና አለ፣ ይሄ ደግሞ ይቀርሃል ማለት መቻል አለብን። በጣም ነው የኮረነባችሁ። ሌላው ደግሞ ጥያቄ ማንሳት የምፈልገው እንግዲህ፣ ፈጣሪም እኮ ሲዘንብ አንድ ጉብ አያደርግም። ሙሉ ፈጣሪ ብቻ ነው። ቴሌ ይህን ያክል እንደዚህ ሰርተዋል። ጥቃቅኖች የሚቀሩ ነገርም ቢኖር ያችንም ያያታል። ልጆቻችን ናቸው፣ ትሰራላቸው። እንግዲህ በባሌ አካባቢ የሆነች አንድ ነገር እዚህ ጎባ፣ ከጎባ አንድ 15 እና 20 ኪሎ የምትርቅ ባሌ እና በምስራቅ ባሌም ኔትወርኩ በጣም ያስቸግራል። እሱም ያው እናንተ መላ አላችሁ፣ በውጭ ሀገር በሰዑዲ መላ ያመጣችሁ ሰዎች ይቺ ለእናንተ ምንም አይደለም። እዛም ኔትወርክ በጣም አስቸጋሪ ነው፣ አያት ታደርጋላችሁ። አንድ ግን አንድ ሰፈራ ደግሞ አለች ሼደም የምትባል ሰፈራ ነች። ከዛ በወደደሎ ነው የሚታለፈው። ቴሌ ሳይፈጠርም ኔትወርክ አታውቅም። ቴሌ ከተፈጠረም ኔትወርክ አታውቅም። ያቺ ሰፈራ እኔ ሄጄ ሳወያያቸው ሞባይል ገዝተዋል፣ ስማርት ሞባይሎች ገዝተዋል፣ ከውጭ ሁላ ልጆች ይልካሉ ከፍ አድርገው ይሄ ሞባይል። አሁን ግን ሞባይል አለን አንድም ቀን እንትን ተገናኝተን አናውቅም ነው የሚሉት። ሼደም የምትባል እንደው አየት ብታደርግባት ለስራችሁ ትላለች። ባሌ የአንድ ሰው ብቻ አይደለችም የሁላችሁ ናት። ስንዴ እንግዲ ከዛ ነው የምትዝቁት እኮ። ስንዴ እስከ ኤክስፖርት ሁሉ የምታደርጉት ከባሌ ነው። ግን እናንተ ኢትዮጵያ አርበኞች ናቸው። አመሰግናል። የባሌ ህዝብ እንደሚታወቀው በዚህ ዘመን ውስጥ ሆኖ ስንዴን ኤክስፖርት ያደረገ አካባቢ ነው። ቢሆንም ግን ከቴክኖሎጂ ዓለም ጋር የታሳሰረ አይደለም። በጣም የተጎዳ ነው። ማንኛውም መንግስት አላየውም። ይሄን ነው መንግስታችን ብሎ እየተቀበለው አንድ ዩኒቨርሲቲ ብቻ እንደ ሞዴል ነች ያለች፣ ያለበለዚያ ምንም ነገር የለም ይባል ህዝብ ስንጨው ስንጨው ስንጨው ስንፈልግ ነበር። እንግዲህ በአሁኑ ጊዜ እንደው አላህ ይስጣቸውና የኢትዮ ቴሌኮም የመጀመሪያ ደራሽ ነበረና በፊት እንደው በአዳማ ስር ሪጅኑ ይገኝ ነበር አሁን ደግሞ ሬጂኑም እዛ ይሆንላቸው ተብሎ እዛ ተገኝተው ሪጂኑም እዛ ሆኖ በአሁኑ ጊዜ በዚህ አካባቢ ውስጥ የባሌ ህዝብ በጣም ተደስቶ ፎርጂ ቪ ተና ፋይቭ ጂ ቪተና አንድ ጂ ቪ እንኳን ያላየን ሰዎች ነን፣ በተለይ ይሄ ሼደም በሚባለው አካባቢ። ስለዚህ አሁን ይህንደ የዚህ ተጠቃሚ ስንሆን እና ህዝቡ የጮኸበትን ሲያገኝ በጣም በጣም በጣም ተደስተዋል እና ኢትዮ ቴሌኮምን በጣም ነው የምናመስግነው። ትምህርት በቴክኖሎጂ ነው፣ ንግድ በቴክኖሎጂ ነው። በዚህ ላይ ተመስርቶ ነው ይህን ሁሉ ያላገኘበትና ምርት እንኳን አምርቶ መሸጥ ያልቻለበት ሀገር ብቸኛ ኢትዮጵያ ውስጥ ቢፈለግ ባሌ ነው። የብዙ አመታት ጥያቄ ነው ወይ መልስ አግኝተናል ብለን የምንደሰትበትና የምንሰራበት ዋነኛው አንደኛው ቢኖር ኢትዮ ቴሌኮም የመለሰልን መልስ ነው ብሎ እየተደሰቱ፣ በዚህን ጊዜ አርተፊሻል ኢንቴሊጀንስ ወደዛ ዲጂታላይዜሽን ውስጥ በገባ ቁጥር ይሄ እኮ ወደዚህ መምጣቱ አንድ ያመረተውን ይሸጥበታል፣ ተማሪው ትምህርቱን ይማርበታል ከዓለሙ ጋር ይገናኛል። ንግድ ስራ ለመዋል ለመለዋወጥ ራሱ አይደለም ዓለሙ ኢ ኮሜርሻል ውስጥ እየገባ በአካባቢው እንኳን ያመረተውን ምርት ለሌላ ሀገር ለመሸጥ ሲፈልግ ስንዴ በስንት ነው ያለ አዲስ አበባ ላይ ብሎ ለመጠየቅ ፋይቭ ጂ አስፈላጊ ነው። በቂ እንኳን ሰው የሚጠይቀው እና ከአለሙ ጋር የሚገናኘው ከአካባቢው ጋር የሚገናኘው ከመንግስቱ ጋር የሚገናኘው ከህብረተሰቡ ጋር የሚገናኘው ከጎረቤቱ ጋር የሚገናኘው ሰው በዚህ በቴክኖሎጂ ነው። ይሄ የለም ማለት ሀገር የለም ባለ የለም ማለት ነው። በፊት የ የሩራል ኢንተርኔት እና ኮኔክሽን ለማዘጋጀት ከየት ነው የሚጠየቀው? ከአዳማ መጥቶ ነው የሚጠየቀው። አሁን ግን እዛው ሆነላቸው። ከዛ አካባቢ ከሶማሌ ጭምር ከጎረቤታችን ሁሉ ጭምር በዛው መልስ ነው የሚመለስላቸው። ለምሳሌ አሁን ለምሳሌ አይነቱ ሼደም አካባቢ የሚባል እኔ የወከልኩ ወረዳ ስማርት ሞባይል አላቸው። ምክንያቱም ብዙ ልጆች ከውጭ አላቸው፣ ልጆች ይልኩላቸዋል። እስከዛሬ ተጫላ አረጉ ምክንያቱም ምንም የለማ ይሄ ሁሉ ከየት ነው አሁን ታዲያ የሚዘረጋላቸው? እዛው ሆኖ ነው ከዛው ከሮቤ ባሌ ወደዛ ነው የሚዘረጋላቸው። እዛ መመሰረቱ በጣም ደስተኛ ነን። ህዝቡ በጣም አመስግኗቸዋል። ኢትዮ ቴሌኮም የእኛ ህይወት ነው ማለት እንችላለን። አሁን ደግሞ ከጨለማው ተፈተን ኑር አገኘን ከዓለሙ ጋር ተቀላቀለ። ንግዳችን ከዓለሙ ጋር ተቀላቀለ። ትምህርታችን ከዓለሙ ጋር ተቀላቀለ። አንድ ማስጠበቂያ ከአዲስ አበባ እንደ ኢትዮጵያ ሲወጣ እኛም ተካፋይ እንሆናለን። እኛ ምንም ሳናገኝ ነው ያን ጊዜ ያመሰገንኩት ኔ አሁን አግኝተን ታዲያ ምን እንሁን? እኛ ሰርጋችን እኮ ነው። እንግዲህ ያው የማስፋፊያውንም እንደዚሁ አሁንም ያው ያልደረሰ ቦታ ሩራል ኤሪያዎች አሉ። ይህም ያው ስራቸው ይሆናል ይቀጥላሉ ብለን ነው የምናምነው እኔም በጣም በጣም አመሰግናቸዋለሁ እ